ሰላም ጤና ስ ሉዲ ቻናል ቤተሰብ ተከታታዮች በዛሩ ልጥልትንን ትኩስ ምርቹ ይላችሁ ቀርብ ያለው ምሬ ወዳጀን በጎጃም መጦ እንደነበር መረጆች ወጧል። እሱም በተመለከተ ይላችሁ ቀርብ ያለው። እንዲሁም በባህር ዳር በጣና ሀይቅ ላይ ውንበዳ ሲሰሩ የነበሩት በህግ ጥላ ስር መዋላቸው መረጆች ወጧል። እንዲሁም ደግሞ የፋኖ መንግስት ሰላም ጥሪ የተቀላቅለው አድማ ብትን እስኪ መስል ድረስ ነው ግልብ ጥሎ በጎጃም ምድር የገቡት ማለት ነው። እነዚህና ሌሎች መረጃዎችን ይዘንላችሁ ቀርበና እስከ ፕሮግራም ፍጻሜ ከኔ ጋብራች ተቆዩ ዘንድ በአክብሮት እየጠየቁ ቀዳሚ ወደ ማድረገው አጀንዳ ሰልፍ ወደ ዋና አጀንዳችን ስንመጣ በሰሜን ሜጫ አቸፈር ብራቃት እንዲሁም ደግሞ በምዕራብ ጎጃም ደንበጫ ላይ ማለት ነው። በርካታ ብርጌዶች የመንግስት የሰላም ጥሪ ተቀላቅለዋል። እንደምታዩት እየጨፈሩ ነው የገቡት ማለት ነው። እጅግ ደስ የሚል በጣም የሚያስደምም ሁኔታ ነው። ስለዚህ የነዘመንን የቀኝ እጅ ክንፍ የሆነው እንግዲህ እየተሰበረ የሚገኝበት አመላካች ጉዳይ ነው። መንግስት ያቀረበውን የሰላም ጥሪ የተቀላቀሉበት እነዚህ የምታዩቸው በሰሜን ሜጫ አቸፈር ብራቃትና ና በምዕራብ ጎጃም ዞን ደንበጫ በርካታ ታጣቂ ወንድሞች እየጨፈሩ ማለት ነው የገቡት። ስለዚህ እነዚህ እንደምታዩቸው አዲስ ምሩቃን እስኪመስል ድረስ በርካታ ታጣቂ ወንድሞቻችን የመንግስት ሰላም ጥሪ ተቀላቅለዋል ማለት ነው። እጅግ እናመሰግናለን። ከዚህ በፊት በበርካታ በብዙ አቅጣጫ ሲገቡት የነበረው በደቡብ ጎንደር ዞን ላይ ጋይንት ተብሎ አርማጮ፣ እንዲሁም በተለያየ አቅጣጫ ሲገቡ እንደነበር እናስታውሳለን። አሁን ደግሞ በምዕራብ ጎጃም ዞን ና በሰሜን ሜጫ በርካታ ታጣቂ ሀገራችን እየገቡ ይገኛል። በተለይ ሰሜን ሜጫ የፅንስሱ የመጀመረው የነ ዘመነ መነሻ እንደመሆኑ መጠን በርካታ ወንድሞቻችን የመንግስት ሰላም ጥር እየተቀላቀሉ ይገኛል ማለት ነው። እዚህ ጋር የዘመን ናገር ይፈለግ ነው። በርካታ ወንድሞቻችን የመንግስት ሰላም ጥር ሲቀላቀሉ እነሱ ኩሌባ ነበሩ ይላሉ። አዛ በፊት ከነሱ ጋር እያሉ ምን ነበሩ የሚለው ጥያቄም በድጋሚ ማንሳት እፈልጋለሁ። ስለዚህ እንዲ ወንድሞቻችን የመንግስት ሰላም ጥሪ ተቀላቅለዋል ማለት ነው። በእጅጉ እናመሰግናለን። እዚህ ጋር በተመሳሳይ መልኩ በዚህ ከአንድ ወር በፊት በባህርዳር በጣና ሀይቅ ላይ እንግዲህ በፈጣን ጀልቦችን በመጠቀም የወንብድና ስራ ሲሰራ እንደነበር እናሰውሳለን። በተለይ ፈጣን ጀልቦችን በመጠቀም ወደ ጎርጎራ የሚሄዱትን ጀልቦችን እንግዲህ የወንብድና ስራ ሲሰሩ የነበረው ግለሰቦች በተናበበና በተደረገ ድንቅ ኦፕሬሽን ማለት ነው ዳግመኛ በመዘጋጀት ላይ እያሉ እጅ ከፈንጅ እንግዲህ መያዛቸውን የባህር ዳር ከተማ አስተዳደር ፖሊስ ኮሚኒኬሽን ገልጿ ማለት ነው። እጅግ እናመሰግናለን። ሌላኛው ጉዳይ ጠናነሽ ጀልባ እንግዲህ ወደ ጎርጎራ ሪዞርት እንደምታቀና ይጠበቃል። ስለዚህ ለእሷም ስጋት እንደነበረ ነው እንግዲህ የሚታወሰው። እንደዚህ ፈጣን ጀሎቦች በመጠቀም እንደዚህ ወንብ እንደና የሚሰሩትን በህግ ቁጥጥር ስም አደረጋቸው በጣም የሚበረታታው ጉዳይ ነው ስለዚህ እነዚህና ሌሎችን ድርጊቶች እናወግዛል ለሰላም ደግሞ ቅድሚያ እንሰጣለን ማለት ነው ስለዚህ እነዘመን የሚተማመኑበት ብርጌድ በዚህ በፊትም ገልጸላቸው አንዶ በተከታታይ መልኩ በተናጠለም በግሩፕም የመንግስት ሰላም ጥሪ እየተቀላቀሉ ይገኛሉ ማለት ነው ስለዚህ የኛ የሚያስፈልገው በዚህ ሰዓት ስራ ነው ለስራችን ደግሞ ከፍተኛ አስተዋጽኦ ያደርጋሉ ወንድሞቻችን የመንግስት የሰላም ጥሪ እየተቀላቀሉ የሚገኙት ነው ማለት ነው። ስለዚህ ለላይኛው ጉዳይ ለኢትዮጵያ ሕልውና ጉዳይ ስጋት የደቀነ ነው እዚህ ጋር ጠቋም አድርጋችሁ ልለፍ ማለት ነው። እስራኤል አሜሪካ በኢራን ሊጣልቃ ከገባች የአሜሪካን የጦር ሰፈሮችን ኢራን እንደምትመታ ዛታለች። በተለይ ደግሞ ለኢትዮጵያ ሕልውና ጉዳይ ዋና ስጋት የሆነው የአሜሪካ የጦር ካምፕ በጅቡቲ ይገኛል ማለት ነው። ጅቡቲ ላይ ያለውንም እንደምት መታዝ በፊት መግለጫ ሰጣ ነበር። በጅቡቲ በተለይ እነዚህ የአሜሪካ የጦር ሰፈሮች ተብሎ የሚታወቁ የሚገኙበት ሀገሮች በብዛት ኢራቅ፣ ጆርዳን፣ ሶሪያ፣ ጅቡቲ እነዚህ በዛት የሚገኝባቸው ነው። በተለይ እነዚህ ኢራንን አጥረው የሚገኙት ኢራቅ ጆርዳን፣ ሶሪያ እነዚህ ዙሪያዋን ኢራንን አጥረው የሚገኙት ነው። በሌላኛው ደግሞ ጅቡቲ ላይ የሚገኘው ምስራቅ አፍሪካ ላይ የአሜሪካ የጦር ሰፈሮች ናቸው። እነዚህ እንግዲህ በሚሳይል እንደምትመታ እዝታለች በመግለጫ ማስቀምጣቸው ማለት ነው የጅቡቲን መታቸው ማለት የኛ የህልውና ጉዳይ የሆነውን እንግዲህ ወደ ቀውስ ውስጥ ከገባ ለኢትዮጵያ ከፍተኛ የህልውና ስጋት እንደሚደቅን መረጃች ወጥቷል። ስለዚህ በዛሬው እለት ደግሞ የአሜሪካ ቢቱ ስፕሪት ተብሎ የሚታወቅ ቦምጣይ ጀት ከራዳር ውጭ በመሆን የሚታወቁ በአለማችን እንግዲህ ቦምብ ጣይ አሜሪካ ብቻ በእጁ ያለ ማለት ነው። በኢራን ላይ እንግዲህ ያነጣጠረ ጥቃት ፈጽሟል። ስለዚህ የኢራን ደግሞ ምላሽ ምን እንደሚሆን እንግዲህ ቀጣይ የምናየው ጉዳይ የሆነ ማለት ነው። ስለዚህ ወደ ጅቡቲ ላይ የምትሰነዝር ከሆነ ለኢትዮጵያ ህልውና ጉዳይ ትልቅ ስጋት እንደሚደቅን ከወዲሁ ለማሳሰብ እፈልጋለሁ ማለት ነው፣ በሰጠችው መግለጫ አንጻር። ስለዚህ በጣም ለኢትዮጵያዊኖች በጣም ከፍተኛ ስጋት ነው የሚደቅ ሌላኛው ምሬ ወደ ጎጃም ምድር መጥቶ እንደነበር ላስታውሳችሁ። ከወሎ ተነስቶ ሰሜን ሜጫ፣ ከሰሜን ሜጫ ባችማ ማተመሎ በሚታወቅ ቀበሌ ልዩ ቦታ ይቻል የለ እንግዲህ አንድ አንደኛ ደረጃ ትምህርት ቤት በሚገኝ ስብሰባ አካሄደው እንደነበር መርጆች ወጧን በእጅጉ የሚያሳዝን ጉዳይ ነው። ከሚያሳዝንበትና ልዩ ከሚያደርገው ከሰሜን ሜጫ መራዊ ወረዳ ተብሎ በሚታወቀው ባች ማቀበሌ መርጁ እንደደረሰ ባች ማቀበሌ ተብሎ በሚታወቅ ልዩ የጎጥ ቦታው ይቻለ አንደኛ ደረጃ ትምህርት ቤት የገጠር ትምህርት ቤት በሚገኝበት ስብሰባ ከሄደው እንግዲህ ሲዶሉት ነግራቸውም ሲያንሸራሸሩ እንደነበር ነው። መርጁ ይወጣ ልዩ የሚያደርገው እዚህ ጋር የምስኪን ሕፃን የገጠር ተማሪዎች የሚማሩበት ትምህርት ቤት እንግዲህ ካምፕ አድርገው ሲሰባሰቡበት እንደነበር ነው። እንግዲህ በጣም ከሚያሳዝኑ ለተተኪ ትውልድ የምናስረክበው እንደዚህ አይነት ተግባርና ምሳሌ ከሆነ በእጅጉ ልብ የሚሰብርም ያሳዝን ነው። የልጆችን እድሜና እጣ ፈንታ ላይ የቀለድን መሆኑ በዚህ በግልጽ ማሳያ ነው። በተለይ በባችማ ልዩ ቦታው ጎጡ ማለት ነው ይቻል ተብሎ በሚታወቅ አንደኛ ደረጃ ትምህርት ቤት ከአንድ እስከ ስምንት ክፍል ድረስ የገጠር ትምህርት ቤቶችን የሚያዋስንና ከበሬ የሚያደርግ መሆኑ ነው። በዚህ ትምህርት ቤት ነው እንግዲህ መሰብሰቢያ አዳራሽም ካምፕም አድርገውት እንደነበር መረጃ የሚጠቁመው። ስለዚህ በዚህ መጥቶ ስብሰባ አድርጎ እንደተመለስም መረጃ ይጠቁማል። ስለዚህ እንደዚህ አይነት ድርጊቶችን እናወግዛለን። ቅድሚያ ለህፃናት የመማር መብታቸው ይከብርላቸው። በቃ ይሄ የኢትዮጵያ የህፃናት የመማር መብት ሀገራዊ መብት ሳይሆን ዓለም አቀፋዊ መብት ነው። ስለዚህ የመማር መብታቸው ይከብርላቸው። መብታቸው ብቻ ሳይሆን ደግሞ የኢትዮጵያ ህልውና ጉዳይ ለቀጣይ የምናስረክቡ በዛ አይነት መልኩ ከሆነ አደጋ ውስጥ እየጣለ መሄድ ነው። ስለዚህ የአንድ የሀገር የስልጣኔ መሰረት የሆነው የመማር ዋነኛ ትልቁም ቦታ ይወስዷል። ስለዚህ እንዲማሩ ከወዲሁኑ ማሳሰብ እንፈልጋለን። ሌላኛው ጉዳይ የአንድ ግለሰብ መኪና መቶ ሺህ ብር እንግዲህ ተቀጧ ማለት ነው። ይህም ህግ ተላልፎ በመገኘቱ በአዲስ አበባ ሰሚሲ ሚካኤል ተብሎ በሚታወቀው ለሚኩራ ክፍለ ከተማ እንግዲህ ቅጣት አስተላልፏል ማለት ነው። በተለይ ይህን ህግ የተላለፈችው የእግረኛ እና የብስክሌተኛ መንገድን ለመኪና በመጠቀሟ እና በማህበረሰቡ ጥቆማ በተደረገ በስልክ ካሜራ ቀረጻ ምክንያት በመያዙ እና ለሚለሚኩላ ክፍለ ከተማ እንግዲህ እስከ መቶ ሺህ ብር እንግዲህ ቅጣት እንዳሳረፈባት ነው መረጃዎች እየተጠቆሙ አዲስ አበባ ላይ እንግዲህ እዚህ በፊትም የአንድ የሙሽራ መኪና ድርጅት መቶ ሺ እንደተቀጣ እነሱ ሳለን አሁን ደሞም በድጋሚ የአንድ ግለሰብ መኪና መቶ ሺ ተቀጧ ማለት ነው። ስለዚህ ይህን መሰል ድርጊት ቅጣት ከሚተላለፍ ህጉን ማክብረው ወሳኝ ነው እላለሁ። በጣም ከፍተኛና የተጋነነ ቅጣት ነው እየተላለፈ ያለ። ስለዚህ ሌሎች ይማሩበታን ተብሎ ተስፋ ስለተጣለበትና እንዲሁም ደግሞ ጉዳት ቢደርስም በዚህ በተቀጣው ብር መልሶ ጥገና ለማድረግ ታሳቢ በማድረግ መሆኑ ነው ወይ ከፍተኛ ቅጣት እንግዲህ የተወሰነው። ስለዚህ እናመሰግናለን። እዚህ አይነት ድርጊቶችን ማህበረሰቡም ነቅቶ መከታተል እንዳለበት አንደኛ እጅግ አስነዋሪ ነው። የእግረኛን እንግዲህ ለመኪና መጠቀም ምን ማለት ነው? በጣም በጣም የሚያሳዝን ጉዳይ ነው። ስለዚህ አለመሰልጠናችን የሚያመላክት አንዱ አመላከች ጉዳይ ነው። ስለዚህ በሌላ ቪዲዮ እስክንግ መልካ ቆይታል።